እስራኤል በኢራን ላይ ጥቃት ፈጽማለች። በጥቃቱም የኢራኑ የጦር ኃይሎች ዋና አዛዥ በእስራኤል ጥቃት መገደላቸውን የኢራን ምንጮች አረጋግጠዋል። የእስራኤል ጦር በኢራን ወታደራዊና የኒኩለር ቦታዎች ላይ ከፍተኛ ጥቃት መፈጸሙን አስታውቋል። የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔተንያሁ እንዳሉት ወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተደምጠዋል። ሌሊቱን የተከሰቱ አቤት ክስተቶችን ልንገራችሁ። በጥቃቱ ሁለት የኢራን የኒኩሌር ሳይንቲስቶች ተገልለዋል። የኢራን ታስኒም የዜና ወኪል የኒኩለር ሳይንቲስቶቹ መሐመድ ዋህዲ ቴራንቺ እና ፍሬይዶን አባሲ በእስራኤል ጥቃት መገደላቸውን ዘግበዋል። እስራኤል ኢራን የኒኩለር ጦር መሳሪያ እንዳታለማ ለመከላከል የኢራን የኒኩለር ኢላማዎችን መምታቷን አስታውቃለች። የኢራን አዛዡና የሚሳይል ፋብሪካዎች መመታታቸውንም አስታውቀዋል። የኢራን መገናኛ ብዙሃንና እማኞች በጥቃቱ ሕፃናትን ጨምሮ የሞቱ ሰዎች እንዳሉ በመግለጽ በኢራን ዋና ከተማ ፍንዳታ እንደተሰማም ዘግበዋል። የኢራን ፕሬስ ቲቪ የሀገሪቱ ናታንዝ የኒውክሌር መስሪያ ቤት በእስራኤል ጥቃት እንደደረሰበት ገልጿል። የኢራን ታስኒም የዜና ወኪል እንዳስታወቀው ከሆነ ደግሞ ባለስልጣናቱ በኢማም ኮምኔ ዓለም አቀፍ አውሮፕላን ማረፊያ በረራዎች መታገዳቸውን ነገር ግን ተቋሙ በቀጥታ በእስራኤል ጥቃት እንዳልተጎዳ ዘግበዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ድርጊቱ በሀገሪቱ ታሪክ ውስጥ ወሳኝ ጊዜ በማለት በኢራን ላይ የተፈጸመውን ጥቃት በተቀዳ መልእክት አስታውቀዋል። እስራኤል በኢራን ላይ የወሰደችው እርምጃ የሚነሳ አንበሳ በማለት ጠርተዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እስራኤል በኢራን ላይ የፈጸመችው ጥቃት የአንድ ወገን እርምጃ ነው፣ ዋሽንግተን አልተሳተፈችበትም ሲሉ ቴሄራን በአካባቢው ያሉ የአሜሪካን ጥቅምና ሰራተኞች ላይ በማነጣጠር ጉዳት እንዳታደርስ አሳስበዋል። የኢራን የጦር ኃይሎች ዋና አዛዥ በእስራኤል ጥቃት መገደሉን የኢራን ምንጮች አረጋግጠዋል። የኢራን ይፋዊ የዜና ማሰራጫዎች የጦር ኃይሎች ዋና አዛዥ ብርጌደር ጀነራል መሐመድ ባግሪ በእስራኤል መገደላቸውን አስተባብለው የነበረ ቢሆንም አሁን ግን የጦር አዛዡ መገደሉን በርካታ ምንጮች እያረጋገጡ ይገኛሉ ሲል አልጀዚራም አስነብቧል። ነገር ግን የቴህራን መንግስት በይፋ ያለው ነገር የለም። አሁንም በኢራንና በእስራኤል መካከል ያለውን ውጥረትና ጦርነት በየሰዓቱ ስለምንዘግብ